አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት 18 በዚች ቀን ለአባቶች ሊቃነ ጳጳሳት 23ተኛ የእስክንድሪያ ሊቀ ጳጳሳት የከበረ አባት ቴዎፍሎስ አረፈ። ይህም አባት ንጉስ ቴዎዶስዮስ በነገሰ በስድስተኛ ዓመት ተሾመ። በወንጌላዊ ማርቆስ ወንበረ 28 ዓመት ኖረ። በዘመኑ ብዙ መጻሕፍትን የተረጎመ ከእሳቸውም የወንጌላዊ ዮሐንስን ራእይና የሐዋርያ ጳውሎስን መልእክት የተረጎመ ዮሐንስ አፈወርቅ ተነሳ። ዳግመኛም በደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋኒዎስ ነበረ። በዘመኑም 7ቱ ደቂቅ 372 ዓመት ካንቀለፉ በኋላ ተነሱ። ይህም አባት የሐዋርያዊ ሊቃጳሳት አባት ናቴዎስ ደቀ መዝሙር ነው። የቤተ ክርስቲያንንም መጻሕፍትና ሥርዓቱን ሁሉ እየተማረ በእርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቃጳሳት አባ ጢሞቴዎስም ባረፈ ጊዜ ይህ አባት በእስክንድርያ ሀገር ላይ ሊቀ ጳጳስነት ተሾመ። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ራሔ ከንስሐ በፊት ስጋውንና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለሀጣን ስለተዘጋጀ የዛለም ስቃይ፣ ሌሎችም ጠቃሚ የሆኑ ድርሳናትንና ተግሳሳትን ደረሰ። ቅዱስ ቄርሎስም ለዚያ አባት ቴዎፍሎስ የእቱ ልጅ ነው። እርሱ በበጎ አስተዳደግ አሳደገው። የቤተክርስቲያንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰራቢዮን ላከው። አባ ሰራቢዮንም መንፈሳዊ ተግባርን ሁሉ አስተማረው። በአትናይቶችም ዘመን አስቀድሞ እንዲሆነ በጎ ዘመንም ባገኝ ይህ ኮረብታ ባስጠረብኩት ነበር፣ ለከበሩ ለመጥምቁ ዮሐንስና ለነቢይ ኤልሳም ቤተክርስቲያን በሰራው ነበር ሲል ይህ አባት ቴዎፍሎስ አባቶቻቸው ይሰማው ነበረ። በሽሞቱ ወራትም ይህን ነገር አሰሶ የሚያዝንና ክብር ይግባውና ወደጌታችን የሚጸል ሆነ። በዚያም ወራት ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሚ ሀገር መጣች። ሁለት ልጆቿንም ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝን አየችውና ክቡር አባት ምን ያሳዝንሃል? አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ ያለ ድሆች ይራባሉና አላት። እርሷም አንተ ስለኔ ጸልይ፣ እኔም አስጠርገዋለሁ አለችው። ይህንንም ብላ ያንን ኮረብታ አስጠረገችው። በውስጡም በድንጋይ ሰሌዳ የእያንዳንዱ የተከደኑ ሶስት ሳጥኖች ተገለጡ። በላያቸውም ቴዳ፣ ቴዳ፣ ቴዳ የሚል ተጽፎባቸዋል። አባ ቴዎፍሎስም ባየው ጊዜ በመንፈስ ቅዱስ ምስጢራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለዶች ይገባል አለ። ሁለተኛም ቴዳ የንጉስ ቴዎዶሲዎስ ነው። ሶስተኛውም ቴዳ ቴዎፍሎስ ማለት ነው። የኔ ገንዘብ ስለሆነ በዚህም አብያተ ክርስቲያናትን እሰራለሁ አለ። እሊህም ሳጥኖች በመቅደናዊው ፊሊጶስ ልጅ በንጉስ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ። እርሱም ሰባት መቶ ዘመናት ነው። ከዚህም በኋላ ያን የወርቅ ሳጥን ለንጉስ ቴዎዶስዮስ ላከለት። ስለዚህም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያይ ያሳሰበው። እርሱም በመርከብ ተጭኖ ወደ እስክንድሪያ ሀገር መጥቶ ሁሉንም አየ። የዚያንም ወርቅ እኩሌታ መለሰለት። አባ ቴዎፍሎስም ብዙ ቤተ ክርስቲያናትን ሰራ። አስቀድሞ በቅዱሳን በመጥምቁ ዮሐንስ እና በነቢይ ኤልሳዕ በስማቸው ቤተ ክርስቲያን ሰራ። ስጋቸውንም ከእስራኤል አገር አፍልሶ አምጥቶ በውስጡ አኖረ። እርሷም የታወቀች ናት፣ ዴማስ በሚባል ቦታ ሁለተኛም በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሰራ። ከዚህም በኋላ በሊቀ መላእክት ሩፋኤል ስም በደሴት ውስጥ ሰራ። ሌሎችንም ብዙ አቤተ ክርስቲያናትን አሳነጸ። ንጉስም አቤተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብጽ አገር ያሉትን የጣዖታትን ቤቶቹ ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አቤተ ክርስቲያናትንና የእንግዶች ቤቶችን ሰራ። ሁለተኛም ምድራቸውን ሁሉ ሰጠው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁት ላይ በመስቀል ምልክት ሲያማትብ ያይ ነበር። ይህ አባት ቴዎፍሎስ እና ንጉሥ ቴዎዶሲዎስ ልጅ በሆኑበት ጊዜ ሁለቱም በአንድ ሌሊት እንዲሆነች ራእይን እነርሱ እንጨቶችን እንደሚለቅሙ አዩ። ከእነርሱም አንዱ ንጉስ እንደሚሆን ሁለተኛውም ሊቃጳሳት እንደሚሆን ያችን ላይ ተረጎማት፣ እንዲሁም ሆነ። ይህም አባት ቴዎፍሎስ ሊቃጵስና በተሾመባት በመጀመሪያዊቱ ዓመት ንጉስ ቴዎዶሲዎስ ሃይማኖትን እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲያቀርቡ አዘዛቸው። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሱና ሊቃጳሳቱ ተነስተው እነዚያን ጽሁፎች በመሰዊያ ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናቸው ሃይማኖት የጸና እንደሌለ ገለጠላቸው። በዚያንም ጊዜ እሊህን የመናፍቃን መጽሐፍትን እንዲያቃጥሏቸው፣ እነዚያን መናፍቃን ከሚገዛው ሀገር እንዲያሳደዳቸው ንጉስ አዘዘ። ዮሐንስ አፈወርቅም መጽሐፍትን ማንበብና መመርመር ያበዛ ነበር። ስለዚህም የአውጋሪዎስን መጽሐፍትን አወገዘ። የአውግዙ ዘንድም ወደ እስክንድሪያ ሊቃጳሳት ወደዚህ አባት ወደ ቴዎፍሎስ ወደ ቆጵሮስ ኤጲስቆጶስ ወደ ኤጲፋኔዎስ ወደ ኤጲስቆጶሳት ሁሉ በየሀገሩ ላከ። ከዚህም በኋላ መልካም ጉዞም በፈጸመ ጊዜ እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር፣ ለዛ ዓለሙ አሜን። በዚችም በዚህችም ቀን ክርስቲያኖችን ባሳደደ በመኮኑ አስቅልጵያኖስ ዘመን የከበረ መነኮስ ሮማኖስ በሰማዕትነት አረፈ። ይህም ቅዱስ የክርስቲያን ወገኖች መኮንኑ እንዳሳደዳቸው በሰማ ጊዜ ከቀሳውስትና ከዲያቆናት ጋር የክርስቲያን ወገኖችን ሁሉ በአንድነት ሰበሰባቸው። ስለ ክርስቶስ ሃይማኖትም መክሮ አጸናቸው። አስቅልጵያኖስም ይህን ሰምቶ እንዲያመጡት አዘዘ። በፊቱም በቆመ ጊዜ አስቅልጵያኖስ በወገን የከበርክ ሮማኖስ አንተ ነህን? አለው። ቅዱስም የወገን ክብር ምን ይጠቅመኛል? ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮኑንም ሰምቶ እንዲሰቅሉትና ጉንጮቹን ይሰነጣጥቁ ዘንድ አዘዘ። ጉንጮችንም ሲሰነጣጥቁት ምንም አልተናገረም እና መኮኑኑ ትዕግስቱን አደነቀ። በዚያንም ጊዜ ሮማኖስ መኮኑንን እንዲህ አለው፣ እነሆ ስንፍናህን ዘልፍ ዘንድ ፈጣሪ አፌን ከፈተ እውነት ነገርን ብታውቅ ለእግዚአብሔር እሰግድ ዘንድ ይገባ እንደሆነ ወይም ና ማለክት እንዲነግረን ህፃን ልጅ እንዲያመጡ ዘዝ መኮኑንም ታናሽ ህፃንን እንዲያመጡ አዘዘ። መኮኑኑም ህፃኑን ስግደት ለማንን እንደሚገባ እውነቱን ንገረን አለው። ህፃኑም ልቤ የለህ ደንቆሮ መኮንን በአንዲት ቃል ዓለምን ሁሉ ለፈጠረ ለህያው እግዚአብሔር ስግደትና አምልኮ እንዲገባ አታውቅምና አለው። መኮንኑም ሕፃኑን ይሰቅሉት ዘንድ አዘዘ። የሕፃኑም እናት ልታየው መጣች። ሕፃኑም እናቱን ተጠምቻለሁና ውሃ ጠጭኝ አላት። እናቱም ልጄ ሆይ ከዚህ ውሃ የለም፣ ነገር ግን ወደ ህይወት ውሃ ሂዳለችው። በዚያንም ጊዜ የሕፃኑን ራስ በሴፍ እንዲቆርጡ፣ የቅዱስ ሮማኖስንም ምላሱን ከግንዱ እንዲቆርጡ መኮንኑ አዘዘ። ያን ጊዜ መኮንኑን ይዘልፍ ዘንድ ለአባ ሮማኖስ ረቂቅ አንደበት ተሰጠው። ሲዘልፎም መኮንኑ ሰምቶ ምላሱ እንዳልተቆረጠ ተጠራጠረ። ወታደሩም ጦርተው ምላሱን ያልቆረጥ ከው ለምንድን ነው አለው። ወታደሩም የምላሱን ቁራጭ ያመጡ ዘንድ እዘዝ አለው። አምጥተውለትም አይቶ መኮንኑ ወደ ወህኒ ቤት አስገብተው በዚያ አንቀው እንዲገሉ ታዘዘ። እንዲህም ምስክርነቱን ፈጽሞ የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተገረል ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዛለሙ አሜን። በዚችም ቀን የሰማዕት ዮሐንስ፣ የአድራኒ፣ የአርቴማዎስ፣ የአርስጦስ፣ የሉዲኖስ፣ የአስማኒትና የሰባቱ ልጆቿ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዛ ለማሜን አንድ አምላክ በሚሆን በአቦል በመንፈስ ቅዱስም ጥቅምት 19 በዚች ቀን በካሃዲው ዲዮቅሪጥያኖስ ዘመን

አረቂ ተኩሎ ማረና ኢየሱስ ክርስቶስ በቅዱሳኑ ልጠብቀን፣ በረከታቸውን ከኛ ጋር ትኑር። ኦ አምላክነ